አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድነት ተከበራችሁ የኡሜ የኢትዮጵያ ተከታታዮች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላሂ። ዛ ነው በመቼ ሰላም ሰላም ብያለሁኝ፣ ሰላማችሁ ይብዛ። እና ዛሬ ይዤላችሁ የመጣሁት ቀለል ያለ የቁርስ አሰራር አለመስጋ፣ ደግሞ በጣም ተወዳጁ ቡሪ የቡሪ አሰራር ማለት ነው። ይሄንን በጨውና በውሃ ብቻ ነው የምናወቃው። እንዴት አድርገን ማለት ነው ልክ እንደ በራተው ሆኖ ትንሽ ከበራተው፣ ይሄ ደረቅ ይላል ብዙም ደረቅ አይባልም። ይሄን ሊመስላል ማለት ነው። አሁን እንዲሁም ላይክ ላይክ ኮሜንት፣ ሰብስክራይብ አድርጉ። አበረታችሁኝ፣ እዚህ አበረታችሁኝ ማለት ነው የህንድ ሁብዝ ነው። በነገራችን ላይ ይሄ የህንድ ምግብ ነው ማለት ነው። እንደዚህ አድርጌ አስቀምጣለሁ። እንዴ አላስረዝምባችሁ፣ እንደዚህ አድርጌ የሆነው ቁጪ እንደዚህ እንደዚህ አድርጌ ሁሉንም እንደዚህ እንደዚህ አድርጌ አዘጋጅቻለሁ። አሁን እንደዚህ እንደዚህ ነው የሚያካክል ማለት ነው። ይሄ በጣም የሚወዱት ልጆችም አዋቂዎች የሚወዱት ቁርስ ነው ማለት ነው። ቡሪ ይባላል ማለት ነው። የህንድ ምግብ ነው በነገራችን ላይ። በብዛት ህንዶች ናቸው የሚጠቀሙት፣ ግን አሁን ኢማራት ላይ ሁሉም ይጠቀማሉ። የህንድ ምግብ ነው፣ ቡሪ ይባላል። ይሄ አሰራሩ ግማሹ ወተት ማድረግ ይፈልጋል፣ እንደ ፍላጎታቸው ነው ማለት ነው። ወተትን ማድረግ ይቻላል። ትንሽም ስኳር ሳይበዛልክ ካላል የኢትዮጵያ ብስኩት ስንጠብስ የምናደርገው ያንን ያክልም ስኳሩ ባይበዛም ትንሽ ስኳሩ በመጠኑ ሆነ ስኳር ይደረግበታል። ይሄ ለሞስጠብስ ታሳያችኋል ማለት ነው። እንዴት ያደርገ እንደምጣን በትንሽ በትንሿ ጠቅ ብለን ያው እንት ነው በክቡ በክቡና ድወለቡልና ስንዳምጠው እንድመቸን ማለት ነው። ሀገራችን ላይ እኔ ይሄንን የምጠቀምበትን የእንትኑን የዱላቡን እንትን ማለት ነው፣ በሳሙና አጥባርጌ መጀመሪያ፣ በስልክ በሳሙና አጥባርጌ በስፊንጃ፣ ከዛ በኋላ በቆጣ ብዬ ከዛ በሱፕተሩ የምጠቀመው እሺ። እንዴት ነው ጣውላ ላይ የማትበው ብሎ ምናምን እንዳትሉ። ምክንያቱም ብዙ ስለሆነ የምሰራው እኔ ጣውላ ላይ በጣም ነው የሚያደክመኝ። ያውቃሉ ሰዎች እንደዛ አድርጌ እንደምሰራ ማለት ነው። ሲጀመር ይከታተራሉ ስራዬን፣ ስለሰላዩት ሄጄን ይከታተራሉ ተታደቄ ምናምን በቃ የምሰራው የሆነ እንዴት እዛ ላይ ትዳምጣለች እንዳትሉኝ ማለት ነው። መዳመጫው ላይ ማዳምጠው ብዙ ስለሆነ ስራ ስለሚያደፍም ነው ውዶችዬ። ንን ደግሞ ጥባ አድርጋችሁ እዚህ ላይ መዳመጥ ትችላላችሁ፣ ችግር የለውም። በሰራችሁ ጊዜ ሁሌም በሰራችሁ ሰዓት መዳመጥ ማጽዳት ነው እ ጣጣ የለውም። እና ደግሞ ኮሜንት ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ፣ ቁጭ ላይክ አድርጉ። ቪዲዮ እንደውም እስከመጨረሻው ይሁንልኝ። ባይመቻችሁ እንኳን ከፍታችሁ ተውት። ቁጭ ብላችሁ ለማየት ባይመቻችሁ ከፍታችሁ ተወት ለማየት ደግሞ። ይሄ ይጠቅመናል ብላችሁ የምትሉት ምግብ የሰራሁላችሁ ካለ በደንብ ይሁንልኝ እስከመጨረሻው። ያው አንዱ ያወቀውን ለአንዱ ጥሩ ነው፣ ችግር የለው። እንማማርበታለን ማለት ነው። እኔ ከናንተ በልጬ ትሽዬ ሳይሆን እናንተ ጋ የሚሰራው ይለያል፣ እኔ ጋ የሚሰራው የቤቱ ሊለያዩ ስለሚችል እንደዚህ ልምድ እየተለዋወጥን ብንሰራ ጥሩ ነው ለማለት ያክል ነው ውዶቼ። እናንተ ራ ስለዝንባቸ ይህን ያክል ካያችሁም ደግሞ ስጠብስ አሳያችኋል። በዛ ይኸውንና ሁሉንም በዚህ መልክ ሊያምጣን የምንፈልገውን ያክል በጣም ከሳሳ የመድረቅ ባህር ያለው ትንሽ ደረቅ ይላል። በጅቡን ስለሆነ የሚጠቀሙት ማለት ነው። በጅቡን ሻይ ሰርቻለሁኝ። በሻይ ነው የማለት ያላቸው ሻይ ሀሊብ ነው እንደ ሰውዲ አይደለም። ሰርቻለሁኝ ምኑ ከእኔ ጋር ማለት ነው። ዛሬ ቁርስ ላይ አሶር ላይ እንደ መክሰስ ይጠቀሙታል። ሰውዲ ላይ አሁን እንደ መክሰስ ነበር አንዳንድ ቤት የምንሰራው ማለት ነው። እንስ ግን ቁርስ ላይ ነው የሚጠቀሙት በብዛት ማለት ነው። ከዚህ ሆና እንደዚህ አድርጌ ዳምጬ ጨረስኩ ማለት ነው። ይሄን አካባቢ እንደምታዩት፣ ምክንያቱም ስጠብስ ይመቸኛል። የአንዳንዱ እየዳመጥኩ ከሆነ ግን ሰዓት ይወስድብኛል። ግን አንድ ጊዜ ከዳመጥኩት በኋላ በቃ ያነሳ ማለት ነው፣ ያፈጥነኛል ማለት ነው

ይህን ይመስላል። በጣም ነው የሚጥመው። በጣም ነው የሚወዱት። በቅጥቋ አርፈን ከሙቀቱ ጋር ግን አትጠይቁኝ ምን ያክል እንደሚያስቸግር። ያው መጥበሻዬ አነስ ብሎኛል። በጣም ነው የሚወጡት። በጣም ተወዳጅ ምግብ ነው። እሱም በጣም የሚወዱት ምግብ ነው። በተለይ ቁርስ ላይ ተሃገር ማለት ነው ማራት ላይ ቁርስ ላይ በጣም ይፈልጋል። ቡሪ ይባላል ማለት ነው። ቡሪ ቡሪ፣ ያው እንደነገርኳችሁ ይሄን ምግብ ነው። ብዙዎች እንደዚህ የሚሰሩት ግን ማራት ላይ ያው ይወዱታል ማለት ነው። አድርገን ጨርሰን መጨረሻውን አሳያችኋለሁ። እና ውድ ሀገሬ ልጆችን ይመስላል እዚህ ጋር ደርሰናል ጨርሰናል ማለት ነው። እንዴት አድርገን ሰርተናል። በጣም ተወዳጅ ነው። ግን ሙቀቱ ጋር ልነግራችሁ አልችልም። በጣም ከባድ ነው፣ ይሞቃል ማለት ነው። እንዴት አድርገን ሰርተን ጨርሰናል። ቡሪ ይባላል እንደ ነገርኳችሁ ማለት ነው። በጣም የሚወዱት ምግብ ነው፣ በተለይ ቁርስ ላይ ማለት ነው መክሰስም መጠቀም ትችላላችሁ። ቡሪ ይባላል። ሁብዝ ቡሪ በእርግጥ ኢማራት ያላችሁ ታውቃላችሁ። ሌላ ቦታ ያላችሁ ውዴቶቼ፣ አበረታቱኝ ያብሸር ይበሉኝ። ከምር በጣም የሚጥም ምግብ ነው። ሰርታችሁ ቅመሱ። አሰራሩ ቀላል ነው፣ የሙቀቱ ጋር ትንሽ ይከብዳል እንጂ አሰራሩ በጣም ቀላል ነው። በጣም የሚመች ቁርስ ነው ማለት ነው። እንደዛ አድርጋችሁ ሰርታችሁ ተመገቡ ማለት ነው። በጣም ነው ማመሰግነው፣ ውዶች ስለምትከታተሉኝ። ሰብስክራይብ፣ ኮሜንት፣ ላይክ አድርጉ፣ ሸራ አድርጉልኝ። እሺ ውዶች አበረታቱኝ። የምር ሙቀቱን አልቻልኩትም። ታው ግን ታው ኢማራቶች አበረታቱኝ። እኔ አደዛ ሳውዲዎች ውሰዱኝ። እኔ ዛው ለመርቁበት ሀገሬ ውሰዱኝ ማለት ነው። በቃ ኢማራቶች እያስተናገዱኝ አይደለም እና ይህን ይመስላል። ለማንኛውም ሸራ አድርጉልኝ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ፣ አብሽር ይበሉኝ። የምር በጣም ነው የሚሟቀው፣ ልነግራችሁ አልችልም፣ እንዴት ብዬ ልንገራችሁ። እና ለምትከታተሉኝ ሁሉ በጣም ነው የማመሰግነው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።